ያ ቪዲዮ እየለቀኩ ነው የታየልኝ ነው። አመሰግናለሁ፣ ሼር እያደረጋችሁ ስለምታበረታቱኝ እና እንግዲህ ያው ክርስቲያን ወገኖችን በያላችሁበት ሰላምታ ደረሳችሁ። ሁላችሁም በያላችሁበት አላህ ጠብቃችሁ መልካም ስራ እመኝላችኋለሁ። ሁላችሁንም በየሃይማኖታችሁ ፈጣሪታችሁ ይጠብቃችሁ ማለት ነው እና እንግዲህ እቺ ጀግናለች። ደግሞ ያው ሀገራችን ላለማሰደብ በቃ መዳሞች እንዳሉ አይደለም ክርክር ገጥማታ፣ ላይ ተመችታኛለች። ሀገራችንን ብር አለን ግን መዳም አጣጥላለች ኢትዮጵያ ማፊ ፍሉስ እያለች ነበርና፣ እንግዲህ ጎበዝ አድንቅሻለሁ፣ ይመችሽ ጎበዝ። ምክንያቱም ባይኖረንም እንደዛ አለን እያልን ብንበረታታ ራሳችን ብናጽናና ይሻላል። ጎበዝ ነሽ፣ እውነትሽም ነው። ለአንዳንዶቹ አለ አዱንያ እስከሆነ ድረስ ለአንዳንድ ብር አለ፣ ለኛም እንግዲህ ለሌለንም አለ፣ ይሰጠናል ማለት ነው። ያው እንግዲህ አንዳንዶች ብር የለንም ብለው ቢሰደዱም መዳሞች በቃ በጣም ድሃ ኢትዮጵያ በጣም ድሃ እንደሆኑ ያስባሉና ብቻ አልহামዱሊላህ ተናነን ሁላችን እንደ መጥናችን እንደ እንደ እየኖር ነው ማለት ነው እና እንግዲህ አንዳንድ መዳሞች ደሞ ማለት ነው ላሳያችሁ ማይሆነ ቪዲዮ በጣም እኔ ሴት ለሴት ደፈራ ምናምን እያሉ እየሰማሁ ነበረ አሁን ደግሞ በቃ አንዳንድ መዳም በቃ ራሳቸው ፊንፊን ይላሉ

እና እንግዲህ እንዳያቸውቸሁ ነው በቃ። መዳም ምናለች አሁን አንቺ እኔ እንደወንድ ሆኜ አንቺ እንደሴት ነን እንደነሳለች። ኧረ ጉድ መዳም በቃ እንደዚህ ወቶባቸው እንዴ! በፈጣሪ ስም ሰሞኑን በቃ እንደ ወሬውን ሰምታችሁሳል ሶሻል ሚዲያ ሴት ለሴት መዳም ደፈረችኝ፣ እንደዚህ እያደረገች እኔ በምኗ እንደምደፍራት አላቅም። ምን ይሄ ጥያቄ ነው የሆነብኝ፣ በእምና ነው ግን ቴክስት ኮመንት ላይ አድርጉልኝ እስኪ። በጣም ነው የሚገርመው። እና እንግዲህ ከመዳም ተጠበቁ፣ እራሳችሁን በቃ ፊት አታሳዩቸው። መዳሙን አሁን ይቻሁን በጣም እየተሰጣቀቀ ይችላል ነው ኋላ። ግን የሚገጥማት ስራ የሚገጥማት ነገር በቃ ከባድ ነው የሚሆነባት እቺ ልጅ ማለት ነው። ሁላችሁም ራሳችሁን ጠብቁ፣ በቃ ኮስተር ብሉባቸው፣ እንደዚህ ቀልድ አታስተምሯቸው፣ ቀልድ ታስተምሯቸው በቃ ማሳጅ አርጉኝ ይላሉ። እንደዛ አርጉኝ፣ እንደዚህ አርግኝ፣ እንደዚህ ጠቢኝ፣ ሻወር ቤት ነኝ፣ ግቢ ሻወር እሽኝ ማለታቸው ማይቀርኩ ሁሉ እየሰማ ነው ሰሙ። በትናንትና ቪዲዮ ሰምታችሁ እንደሆነ ማለት ነው። ያደርጋሉ አያደርግም አይባሉም ባለዩች ናቸው እና ራሳችሁን ከነዚህ አይነት መዳም ጠብቁ። ራሳችሁን ኮስተር አርጉ በቃ አትሳሳቁ። ገና ለገና ይወዱኛል፣ ገና ለገና ገንዘብ አይቀሙኝም ገዘብ እንዳይቀም እንሳሳቅ ምናም ብላችሁ ህይወታችሁ እንዳታበላሹ። ህይወታችሁ በቃ ሰው ሀገር ነው የምትቀሩትን ሁላችሁ ማለት ነው እና ሀባይም ሁላችሁም አላይጠብቃችሁ ጠብቃችሁ ሰርታችሁ ወደ ሀገራችሁ የምገቡ ያርጋችሁ። ሁላችሁም በየሃይማኖታችሁ እየጸለያችሁ ያው ከጎናችሁ ስለሌለ ፈጣሪያችሁ ነው ከጎናችሁ የሚሆነው። ለሱም ሐሳባችሁን በቃ ድርጊታችሁን ለሱ እያማከራችሁ ሁላችሁም ወደ ሀገራችሁ እንዲገቡ መኞቴ ነው ማለት ነው። እንግዲህ መልካም ምኞቴ ሁላችሁም እንዲሳካላችሁ፣ ሁላችሁም የመዳምቆች። ምክንያቱም ለናንተ ብዙ ነገር ለፍታችኋል፣ ብዙ ነገር አድርጋችኋል። ለመለወጥ ብላችሁ እንግዲህ ፈጣሪ ያሳካላችሁ ነው የሚባለው። ለመምጣት የሚያስባችሁ ሀገራችሁን ቶሎ በቂ ያችሁን ከሰራችሁ ትንስ ትንስ ያክል ቢያንስ ጤናችሁን ይዛችሁ ትንስ ያክል ገንዘብ ተያዛችሁ ለመቋቋሚያ እዚህ ሀገር ሰርታችሁ መለወጥ ትችላላችሁ። አብሽሩ፣ እዚ ሀገር ትንስ የሚያስፈልጋችሁ አንዱ አንድ ዓመት እንኳን ያክል ሰው ነው። ምክንያቱም ትንስ አገራችን ሰሚያላምር ነው። እሱም ከሌላችሁ ብራችሁን ያዙ፣ ብራችሁን ያዙ። ይሄ ሁሉ ጊዜ የምላችሁ ነው። ብራችሁ፣ መከታችሁ፣ ቤተሰባችሁ፣ ሁሉ ነገራችሁ ምንድነው? ብር ነው። ብርን ብሎ ነው ቤተሰብ የሚቀርበው። ብርን ብሎ ነው ሁሉ ነገር የሚቀርባችሁ፣ ሁሉ ነገር የሚሳካላችሁ፣ ሁሉ ነገር ምንድነው? ገንዘብ ሲኖራችሁ ነው የሚሳካላችሁና ከጤናም በላይ ገንዘባችሁን ያዙ። እንግዲህ እንዳይብዛባችሁ፣ ቀጣይ ቪዲዮ እንገናኛለን። መልካም ቆይታ፣ መልካም ጊዜ፣ መልካም የስራ ሰዓት ይሆንላችሁ። እስከዛው ድረስ ሼር እያደረጋችሁ አበረታቱ ማለት ነው። ቀጣይ ቪዲዮ፣ ቆንጆ ቪዲዮ ይዤላችሁ እመጣለሁ። አመሰግናለሁ።